ሰላማችሁ በጥፍ ብዝዝት ይበሉልኝ። ላይክ ሰብስክራይብ ያደረጋችሁ እያደረጋችሁ ግቡ። ቲጂ ነኝ እና እናንተም ደግሞ በምትፈልጉት ነገር እንድትመጡልኝ ይላችኋለሁ፣ ጋብዛችኋለሁ። እኔ ስራዬ መጋበዝ ነው። መጋበዝ፣ መደገዝ ምን አባቱንም አይለኛል። እና ገባ ገባ እያላችሁ ካልገባችሁ ቀይማችኋለሁ። ስለዚህ እንድትገቡልኝ ይፈልጋለሁኝ። ደሞ ደሞ ትንሽ ገባ ገባ ንበር ግን ምን ዋጋለው። ላይክ ሰብስክራይብ፣ ሼር ያደርጋችሁ በሰፊው የመጣውላችሁ ዛሬ ግቡ። እናንተ ብቻ ትንሽ ሰው ሳይሆን ማለት ሰው ናችሁ ግቡ። የታላችሁ ወዳጆች ግቡ። ዛሬ ደግሞ ምንድነው እያልሽን ያለሹ አብረን እንጓዛለን ወደ አየር ጤና እንጓዛለን። ገባ ገባ ግብት ግብት ስትሉ እኔም ስፍት ላላችኋለሁ። ማንቴ በጣም ሰፊ ነው። ዛቤል የተመሰገነውን እዚህ ጋር ያያችሁ ምርጥ ላዛኛ ታዝዤ ይሄን የመሰለ የሚያምር ላዛኛ ከስሩ ክትሉት ከላይ ብትሉት ማለት ነው የሚያምር ላዛኛ ተዛስ ታዝዤ አለው ሙጠበቅ ስመ- ስመ ከአረቢክ ስመ የታዘዝኩት አይላችሁ እንዴት አባቱ እንደሚያምር ማለት ነው። እንዴት እንደሚያምር ላሳኛ ማለት ውበት ይሄ ነው። ሲቀጥል ሲቀጥል ከሰራቸው ነገሮች ማለት ነው። አንድ ነገር ቀርቶኛል። እናንተ ገባ ገባ በሉ። እስክትገቡልኝ ድረስ በጣም በርከት ስትሉ ደስ ይለኛል። መግባት አለባችሁ። ይሄኛው ለዛኛ ነው። ላዛኛ ታዝዤ እጅ ላዛኛ ስሪልኝ። ብቻ ያለው ሰው የለም። ደጄ ቤቴ ግን እግዚአብሔር ረድቶኛል። እግዚአብሔርን አመሰግናለሁ። ያለማንም መሰራት ይችላል ማለት ነው። ሶ ድግሱ ሰፊ ነው። ደና ብዙ ነገር አሳያችኋለሁ ማለት ነው። ይሄኛው እንደ አንድ ነገር እዚ ጋ ያ እየጎመጃችሁ ስታሰሩ ራሱ በመጎምጃት እንድትሰሩ ነው ባይ ዘ ወይ ማለት ነው። ስለዚህ ስመኬን አሳይን ስላላችኋለውን በጣም ቆንጆ አሳ እየሰራሁት የዓረብ ሀገር ሩዙ ተው ፍስስ ያለ ሩዝ ምርጥ አንደኛ ማንኛ የተባለ ሩዝ ማለት ነው። ክ የዓረብ ሀገር ሰራሁት። ለወደፊት ጥሩ ህይወት ነገሮች ሲስተካከሉ ካሜሬ ያምራል እናንተ ከጎኔ ተቆማችሁ ማለት ነው ሁሉ ማምሮ ነገር የለኝምእና እስከዛ ግን ካፍታፉ በምንለው 09 ስ 27 94 3እናንተ በመደወል ቲጂዬ ማበረታታት ይሄ ዛሬ አንድ ጓደኛ ጉባይናት እና ደውላልን ቲጂ አራስናት ጓደኛዬ እርጉዝ ስለሆነች ለእሷ ስለ አማራት የአረብ ሀገር ምግብ አምሯታል፣ አሳ አምሯታል፣ ያዛኛም አምሯታል። እስቲ ተባበይን፣ እስቲ በእጅህ የተሰራውን አለችኝና፣ ይሄ ከእጄ አያችሁ፣ ይሄ አሁን በጣም ብዙ ሰው ነው የሚያበላው። በዘቤ በጣም ብዙ ሰው ያበላል። እየብቻ ብቻ ነው እንዴ? ታዲያ አሳ የሚበላ ሰው፣ አሳ የሚበላ ሰው የት አሉ? አሳ በላተኞች ማለት ነው። እንዴት እንደሚሸፋ አቋቾ ከተውራሱ ግብብ ፍጥቅ ነው የሚያደርገው፣ ሁሉ ይገለባበታል። ግቡ እንጂ ግቡ እንትኑ እሩዙ፣ ዋናው እሩዝ ደቀ እሩዙ፣ ቅመማ ስፓይሱ፣ ልክ አረቢክ ስፓይሲ። እግዚአብሔርን እቤት የሌለኝ አይነት ቅመም የለኝም። በነገራችን ላይ እንኳን አሁን ምግብ ጀምሬ አይደለም፣ በፊትም ቅመም በጣም ነው የምወደው። ቅመም የቅመም እናት እናቱ እራሱ ማለት ነው ምድራ የት አላችሁ? እንደዚህ ማዘዝ የምትፈልጉ የምትወዱ ማለት ነው፣ መብላት የምትወዱ እያዘዛችሁኝ። አሁን ደግሞ ምን አመጣለሁ? ትልቁን አሳ አመጣለሁ ማለት ነው። ትልቁን አሳ ለማምጣት እዚህ ጋር ቦታ መለቀቅ አለበት፣ ያ ቦታ መለቀቅ አለበት። ገባ እያላችሁ ድግሴም እየበላችሁ እየጠጣችሁ እንደ መጣሁ ብቻዬን ስለሆንኩ ነው እኮ። ያው መጣሁ። መጣላችሁ መጣላችሁ። ጠበቁ መጣላችሁ። ትልቅ ዓሳ አጋጣሚ እድለኛ ናት እውነት፣ እንትኗ እቺ ምድነት እርጉዝዬዋ እርጉዝዬ በጣም እድለኛ ነች። እና እኔ ትልልቅ ዓሳዎችን ሰርች ያውቃለሁ። በጣም ትልቅ ዓሳ ነው የምጠቀሙን በእርግጥ ማለት ነው። ግን እንደዚህ አይነት ዓሳ ትልቅ ዓሳ እድሏ ሆኖ ማለት ነው፣ እድሏ ሆኖ እንዴት እንዳገኘውት እዚህ ጋር የምታደርጉባላችሁ ቂቤ መሰሳ አለበት። ይኸውላችሁ ቂቤ ሰማይ ይሉታልና አረቦቹ ማለት ነው። ቅሪ እንደዚህ ታፈሱበታላችሁ። ሰምነ መጨመር ማለት ነው። ሶ እድለኛ ነው፣ እድለኛ ማለት ነው። በጣም እድለኛ ሴት ናት። በጣም ይሄን እንደሙ እያችሁ ብቻዬን ስለሆንኩ ነው። ዛሬ ማንም የለኝም እና ቤቱ ባዶ ነው። አሳ እንግዲህ ስለ ግዴታ እንትን ያስፈልጋል ወይ ራጭ ሲያስፈልጋል ታውቃላችሁ። አረቦቹም ጭሳጭስ ይወዳሉ። አሳ ሲበላ እታ ይላሉ። እና መጨስ አለበት ጭስ ከሌለ እንትኖች የሚበንኑ መጭ ምናምን ነገሮች ይኖራሉ እና ለዛ ነው ከዛን ይህንን እንደዚህ አደርግና በኋላ ላይ ምን አደርጋለው መሰላችሁ መቆንጠጫ መቆንጠጫም አለ የሌለ ነገር የለም ጠብቁኝ ጓዝ ጓዝ ነኝ፣ ነው እንግዲህ ማለት ነው። እየገባችሁ ብዙ ሰው አላያም፣ ብዙ ሰው መግባት አለባችሁ። ይሄ እንትን መጨመር አለብኝ እንጂ አሹ መግባት አለበት። እዚህ ጋራ ይሄ እንደዚ አሳው እዚ ጋር፣ እዚ ጋር እንደዚ፣ እዚ ጋር እንደዚ። ይሄ ተጠበሳሳ ነው። ባይዘው ይሄ ተጠበሳሳ ነው። ይሄ በሳሳ ነው። ከዛም ይሄ እሷ ትእዛዝ ነው ማለት ነው። በሰላም ማርያም የምትገላግል እያላችሁ በምትፈልጉት ቋንቋ ማለት ነው ማውራት ትችላላችሁ። እጅ የኔን እጅ ባርከው። ይሄኛው ደግሞ ኔውን ነው፣ ሽንኩርት ነው። አረቦቹ ይወዱታል፣ አሹ ይባላል። እና ጨጨምርበታለሁ ልቅስ ባይ ዘ ዌይ ምግብ የሚሰራ ስም ምግብ አይደለም። ትንሽ ጦል ጎለዋቸው ለምን ላይ በሚልና ይኸውላችሁ፣ እዚህ ጋር አሹ ነው። አሹ ማለት ማባያ ማለት ነው፣ ወይም ደግሞ እንትን ሲበላ ምንድን ነው ስሙ ሩዝ ሲበላ አሳ ሲበላ ወይም ደግሞ እንደዚህ መጭቡስ ምን አንዳንድ ምግቦች ሲበሉ አረቦች እንደዚህ ይወዳሉ። እና እሱን ያደረግኩት በተረፈ ግሪን ኦኒዮን፣ እድለኛ ይህን ግሪን ኦኒዮን የገዛሁትኝ ከፍሬሽ ከሆል ማርኬት አጠገብ ሆል ፍሬሽ ማርኬት ነው። እና እዛ ነው የሚገኘው። እና በቀደምለታ ሳየው እኔ ለራሴ ወደድኩት። ስወደው ጊዜ ይገዛውኝ ማለት ሁለት መቶ አስራ ሰባት ስልሳ ብር ምናምን የተገዛ ነው። የግሪን ኦኒዮን እቺ ማለት ነው። ለኔ ግን በጣም ስለምወድ እዛ አረብ ሀገር እያለሁ ከዛን ደስ ብሎኝ ገዛው። ዛሬ ለማን ጠቀመኝ? ለእህት የጠቀመኝ ማለት ነው። ለእህት የጠቀመኝ እድለኛ ናት። እግዚአብሔርን ሁሉ ነገር ነው የተሰካካልኝ። እግዚአብሔርን ስለዛ አመሰግናለሁ። እዚህ ጋ እዚህ ጋራ ይህን ጨምራለሁ ጨምራለሁ። ሩስ ምጣጣ ቀዘዙ፣ በጣም ምጣሳ ብሉ፣ ምርጥ ያረብ ምግብ ባይዛዌ አይጠገብምና ማዘዝ ለምትፈልጉ ሁሉ እንደዚህ ያማረ ቆንጆ ማለት ነው። አያችሁ እንዴት አባቱ እንደሚያምር። እንደዚህ አድርጌ ጭንቃለ ደግሞ እንዲወደግላትስ ትብላ ከወደደች ማለት ነው። ከወደደች ለሷ ለእርጉዝዬ የማይሆን ነገር የለምና ይሄው እንደዚህ እና ምን ትላላችሁ? ላይክ ሰብስክራይብ፣ ሼር እያደረጋችሁ ገባገባ እያላችሁ ማለት ነው። ይሄን ይመስላል። እዚህ ጋ ደግሞ ምግብ ሲሰራ ሁልጊዜ እንትን ነው የሆነ ምን ታውቃላችሁ፣ ኪችን ከባድ ነውና ያስፈልጋለሁ። እዚህ እንደዚህ ካደረኩት በኋላ እዚህ ጋራ ምን እንትን አለ። የአሳው ማባያ ደግሞ ግዴታ ምን የሚያስፈልገኛል መሰላችሁ ይሄም አለ ላዛኛ ይኸው ላዛኛ ማዘዝ የምትፈልጉ ላዛኛ የምትወዱ ምርጥ ላዛኛ በክሬም የተሰራ በሞሰሬላ መሶሬላ ጅብን ብቻ ላይ ለሚጠቀምኩትኝ የተጠቀምኩት ሸደር ጅብን ተጠቅሜያለሁ ፐርመጃኖ ቺዝ ዋው ፐርመጃን ቺዝ በጣም ምርጥ ምርጥ ቺዝ ነው ፐርመጃን ቺዝ ውድም ቢሆንም እንኳን እሱን ተጠቅሜያለሁ ማለት ነው ፐርመጃን ቺዝ ተጠቅሜያለሁ ሸደር ቺዝ ተጠቅሜያለሁ ስገባ ገባ በሉ ማለት የተጠቀምኩት ፐርሜጃን ቺዝ አንደኛ፣ ፐርመጃን ቺዝ ሁለተኛ፣ ሸደር ቺዝ ሶስተኛ፣ ደግሞ ሞሰሬላ ቺዝ አራተኛ፣ ኩኪንግ ክሬም አምስተኛ፣ ወተት ስድስተኛ፣ በተር ቂቤ ማለት ነው የተጠቀምኩት። ስለዚህ እንደዚህ የተጠቀምኩት ላችኋለሁ። ይሄኛው ለሙጠበቁ ማባያ ግዴታ፣ በተለይ ኩዌት ያላችሁ ሰዎች ታውቃላችሁ፣ ደቁስ ያስፈልጋል ወይም ደግሞ ሙጠበቅ የኩዌቲ ምግብ ነው። ቆንጆ ምግብ ና ምግባቸው በጣም ቆንጆ ምግብ ነው። ስለዚህ ለሱ ደግሞ ምን ያስፈልገኛል? ደቁስ የሚባል ምግብ እንትን ያስፈልገኛል ማለት ነው። ሳሎናው ደቁስ ነው፣ አያችሁ። ሳሎና ያስፈልጋል ሁልጊዜ፣ አሳ ሲበላ ከእሩዝ ጋራ ሳሎና ያስፈልጋል። ሳሎና ማለት እንደዚህ ሙጠበቁ የቲማቲም ማለት በቲማቲም የተሰራ እሚጣፍጥ በቆንዶ ወበር የተደርጎ የተሰራ ማለት ነው። ይሄን ያለው ማለት ነው። እንዴ ነው ምን ይመስላል? እንዴት ነው ነገር ሁሉ ማለት ነው ነገር ተስራው እና ይሄን የመሰለ ነገር ሰርቻለሁኝ። እግዚአብሔር የተመሰገነ ክብሩ ለመዳን ይሁን። እናንተም ላይክ ጎበዝ። እህቴ ንገሪና ዋጋውን በ0967279433 ደሙላቱ። ይሄን የመሰለ ማለት ነው ለ10 ሰው ነው የሚበቃው የ10 ሰው ምግብ ነው። ባይዘው ይሄ በጣም ትልቅ አሳ ነው። በጣም ትልቅ አያችሁ፣ በጣም ትልቅ ነው። በመሀል ያለው እሱ ሹዬ ነው። ኦቭን የተጨመረ ነው። ሌላኛው ሙጠበቅ፣ በቃ ምርጥ ሙጠበቅ ማለት ነው። የሚጣፍጥ ሩዝ ነው የሰራሁት። እግዚአብሔርን አመሰግናለሁ። በተረፈ ይኸው ቂቤያችሁን፣ በፍጹም ቂቤ ይጨመርበታልና ማለት ነው፣ ቂቤ ይጨመርበታል። ቂቤ ይወዳል እርጉዝዬ፣ እንግዲህ ታድላለች። ይኸው እግዚአብሔር አምበሻፏታል ይው ተብላ እንደዚህ ነው እላችኋለሁ። ሰላም ሰላም፣ ብያለሁ። ላይክ ሰብስክራይብ፣ ሼር እያደረጋችሁ እየገባችሁ። ይሄ የአሩዝ አባይ ነው። እና እርጉዝዬ እንትንም አምሮኛል ስላለች ነው ምንድን ነው ምንድን ነው ላዛኛ አምሮኛል ስላለች፣ ላዛኛዋም እንደዚህ በሚገባ ሁኔታ ተሰርቶላታል። ላዛኛው ዋጋው ስንት ነው? እየደወላችሁ ቁም ነገረኛ ሰዎች ደውለው ቴጂ ሰላም ነሽ ወይ አንደሽ ወይ እንዴት ነሽ ስራ እንዴት ነው እስቲ የሆነ ነገር ላዝ ፈልጋለሁ ይሉኛል እንጂ ሚዲያ ላይ ስንት ነው ስልኬ እየነገርኳችሁ ስለሆነ ስልክ ማንደጋ ስላለኝ እኔ ጋር እየደወላችሁ ማዘዝ ብቻ ማለት ነው። በጣም ምርጥ ምርጥ ላዛኛ ዘ ቤስት የሆነ ትክክለኛ ኢጣሊ ላዛኛ ነው እየሰራውትኝ የምሰራውም ደግሞ ማለት ነው እና ለምን ኢታሊ ክሬም ይጨምርበታል። አንደኛ ላዛኛ ሲሰራ ሁለተኛ ሸደር ክሬም አለ ፣ ሶስተኛ ደግሞ ፐርመጃኖ ቺዝ ይገባበታል ማለት ነው። ስለዚህ ላዛኝ በጣም ምርጥ ነው የሚሆነው። ላዛኛ ያለ ፐርመጃን ቺዝ፣ ያለ ክሬም፣ ያለ ሸደር ቺዝ አይጣፍጥም፣ አያምርም። እንዴት ነኝ ሳልሸጥ ነው? በዚህ አውሩኝ፣ ምን ይመስላል? ካኔ ከንቱ እንዳይወጣብኝ። በዚህ በዚህማ ታወቃለሁ መቼስ አረብ ሀገር። በዚህ በዚህማ እኔ አንደኛ ከአንደኛ አንደኛ ሴትዬ እኮ አንቺ የዋር ሼፍ ብላኛለች፣ አንቺ ሼፍ ነሽ ብላኛለች። ስለዚህ ሼፍ የሚገባሽ ይሄ አይደለም፣ አንቺ ሼፍ ነሽ፣ ትልቅ ሬስቶራንት ነው የሚገባሽ፣ ፋይቭ ስታር ነው ያለችኝ። እና ተደንቆልኝ ተጨብጭቦልኝ ያበቃልኝ ልጅ ነኝ፣ ባሀገር ምግብ እንዲሁም በአበሻውም ደግሞ በጣም ጎበዝ ነኝ። ይሄንን ይመስላል። የምታውቁት ልጆች ሁላችሁ አጨብጭቡ፣ ታውቃላችሁ ስለ እኔ ስራ ማለት ነው። ብዙዎች እናቶኛቸዋለን ብዙዎቻችሁን አስተምሬያቸዋለሁ ለብዙዎቻችሁ ቲጂዬ እንጀራ የምበላው እንጀራ በአንቺ ነው እንጀራዬ እኮ ነሽ የተባልኩ ልጅ ነኝ እና ስለዚህ ይሄን ይመስላል። ሳይቀዘቅዝ በጊዜ እንዲደርስላት አሁን ልሸፋፍንላት ማለት ነው ልሸፋፍንላት። በጣም ነው የሚያምረው። እድለኛ ናት አልኳችሁ። በተለይ ይሄ ትልቁ አሳ በብዛት ማለት ነው እንደዚህ እድሏል ቆንጆ ስለሆነ የምትወለደውም እንግዲህ እድለኛ ልጅ ናት። ይህንን ዛሬ በጣም ብቻዬን ሆንኩኝና ወጤ የሌለችን ሰው የለንቤትና ብቻ ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር እያደረጋችሁ እስከዛ፣ ደግሞ ይህንን አይን እኮ ነው የሚበላው ትለኛለች፣ መዳሚ እና አዩ አይን ይበላል ይላሉ አረቦች። እና ይህን የመሰለ ላዛኛ በስነ ስርዓት የተሰራ ቅቤ ቅቤ ይጨመራል፣ ሳና ይሉታል አረቦቹ ዓሳ ያለ ሰምና አይበላም፣ ያለ ቂቤ አይበላም በአረብ ቤት ማለት ነው። ስለዚህ ማትፈልጉ ሰዎች ግን አይጨምርላችሁም ለምሳሌ ማለት ነው። ማትፈልጉ ሰዎች አልጨምርላችሁም። ግን እሷ ደግሞ አረቢክ ስታይል የአረብን ምግብ ነው ያማረኝ ስላለች አረብ ምግብ ከሆነ ደግሞ አሳ ከተሰራ ሰምነ ቂቤውን ማለት ነው ስለሚገባበት ማለት ነው እና እንደዛ ስለሚያስፈልገው ይህን ይመስላት ጨምሬላታለሁ። እንዶ በደንብ ነው የጨመርኩላት። ትብላ ትብላ በደንብ አድርጋትላ ያዘዘችኝ የልስ ቢገስ ስምንት ምናጠው ያለች ምናምን አልከበደችኝምና ነገሩም ለዛ መስሌ ስክትክትምላታል። ይኸው ላዛኛ ላዛኛ ቤታችሁ ድረስ እንደዚህ ይመጣላችኋል። የምትወዱ ላዛኛ ፍቅር ያለባችሁ ሰዎች ማዘዝ ትችላላችሁ። ፐርመጃን ቺዝ ነው ያለው፣ ኩኪንግ ክሬም አለው፣ ወተት አለው። በውተትም ቢሰራ ኩኪንግ ክሬም በዛት ሰዎች አይጨምሩም። ተርመጃም ቺዝ የኢታሊ ቺዝ ነው። እሱን ጨምር ባለው በጣም ውድ ውድና ቆንጆ ቺዝ ነው። እሱን ጨምር ያደርጋለሁ። ቂቤ ጨምር ያደርጋለሁ። ሄደር ቺዝ አለው፣ ሞዛሬላ ቺዝ አለው። ኤቭሪቲንግ ቺዝ አይነቶች ማለት ነው። ቲጂ አንቺ ኮጣዋት ቺዝ ትብኛላችሁ። የድሮ ጓደኞች ይዛ አረዋገር ማለት ነው ይሄው ነገር ምትጨማምሩ ግን ምንድነው ትብኛላችሁ። አሁን እንደዛው ላይ ምታቁን ሰዎች ማለት አሁን አንድ ነገር ምግብ ስሰራ የሆነ ነገር ቅመምም ሆነ ቺዝም ሆነ እንዲቀሩ አልፈልግም። ለምን ትክክለኛ ቴስት የሚመጣው ትክክለኛውን ስፓይሲ ስትጨምሩበት ነው። የሚያስፈልገው ግብአት ካልተጨመረበት ምግብ ምግብ ሊሆን አይችልም እና ዜሮ ዘጠኝ ስልሳ ሰባት ሀያ ሰባት ሀያ ስምንት ዜሮ ዘጠኝ ኖ ዜሮ ዘጠኝ ስልሳ ሰባት ሀያ ሰባት ዘጠና አራት ሰላሳ ሦስት ታውቃላችሁ እኔን ከድሮ የምታውቁኝ ላችሁ ለብዙዎቻችሁ አስተማሪ አይደለሁም አስተማሪያችሁ አልነበርኩኝም። ታክላላችሁ ስለዚህ በእናንተ በጣም ደስ የሚለኝ ማለት ነው ለብዙዎች እንጀራቸውን ስለከፈትኩላቸው አረባ ሀገር ሁዬ ደግሞ ጊዜን በከንቱ ስላላቀጠልኩኝ በም በጣም ደስተኛ ነኝ በከንቱ አንዲ ቀን መጥፎ ቦታ ላይ ሁዬ አላቅም እና እግዚአብሔርን ስለዛም አመሰግናለሁኝ። ስለዚህ ይሄ ደስ የደረሰ ማዕድ ጀግና ነሽ፣ በርቺ፣ አበረታቱኝ እናንተ ሁላችሁ እዘዙኝ። እኔን ስታዙኝ ለተስካር ለሙታመት፣ እንዲሁም ደግሞ ማለት ነው ለሰርግ፣ ለልደት፣ ለፈለጋችሁ ፕሮግራም ጠጅ አለ፣ ጠላ አለ፣ አገልግል አለኝ፣ ኬቴሪንግ አለኝ፣ ዶሮ ወጥ አለኝ። ምን የሌለ ነገር አለ እኔ ጋ ስትመጡ ክትፎ ብትሉት፣ ጠጁ ብትሉ፣ አይቡ ብትሉት። የውላዛኛ ሁሉ ነገር ታሽጎላችኋል። አሁን የገባችው ሰዎች ለምሳ ስለሆነ ቶሎ ብሎ ወደ አየር ጤና ነው የሚሄደው። አየር ጤና ስለሚድድ ስለሚሄድልኝ እንትኑን ዲሊቨሪውን ውጭ ላይ ነው ያለው ቆሞ እየጠበቀኝ ስለሆነ እኔ ከእናንተ እለያለሁ ማለት ነው። ግን ደግማችሁ ቪዲዮን ስታዩት ምግቡ በጣም የሚያምረው ዋው እየተባለ ነገር ከነ ደቁሷ ማለት ነው ከነ ክብሯ ደቁሷችትና ያለ ደቁሳ ይሆንም አይደለም። አረብ ሀገር ያታውቃላችሁ ስለዚህ ከነ ደቁሷ ይኸው አዘገጃጅቼ ላችኋለሁ። አመሰግናለው። ደህና ሁኑልኝ። እግዚአብሔር ከእናንተ ጋር። አሁን ደግማችሁ ቪዲዮ ማየት ትችላላችሁ። አበረታቱኝ። ተባረኩ። ሰላሙን ቻ ወዳችኋለሁ። ባይ ባይ፣ ሟ ባይ ባይ። ደህና ሁኑ። የት ነሽ ማሬ እየደወላችሁ ዜሮ ዘጠኝ ስልሳ ሰባት ሀያ ሰባት ዘጠና አራት ሰላሳ ሶስት እኔን ማግኘት ስትፈልጉ ደውሉልኝ። ዜሮ ዘጠኝ ስልሳ ሰባት ሀያ ሰባት ዘጠና አራት ሰላሳ ሶስት ባይሁ ላይ ያለ ቴጂን ታገኛላችሁ ማለት ነው። ሶ 09672794 33 ስደውል ሁሌ ምርጥ ምርጥ ምግብ እኔ ጋር ታገኛላችሁ። እንደገና ኦርጋኒክ የሆነ ጽንጽህና እናምን ጥራቱን የሚጠበቀ ነገር ከኔ ታገኛላችሁ። አመሰግናችኋለሁ። ቻው ደህና ሆኑልኝ። እንትኑ ዲሊቨሪው እየቆሞ እየተጣራ ያለው ወጣለሁ።